ውብያዬ አትጨናቂ፣ እኔ ፈጣሪ ይጠብቀኛል፣ ማንም ምንም አያደርገኝም። ተይ ፀደይ፣ እኔ ነኝ አልኩሽ ውቤ። እኔ ራሴን እንጠብቃለሁ። የታውቀሻችሁ ኑራሽ የምንጠብቅ ይሁ ትላንትና ማታ ስለተፈጠረው ነገር ማወቅ እችላለሁ? ማለቴ ምንድን ነው እዚህ ደረጃ ያደረሳችሁ ነገር ምንድን ነው? ደግሞ አስሬ ምትክ ምትክ አትበይ፣ ስሜ ሰናይት ነው። ተግባባ። እሺ ምትክ ማለት እሺ። አንቺ ልጅ ግን ዛሬ ደህና ነሽ? ምንድን ነው መንፈስ እንዳየ ሰው ደርቀሽ የቀረሹ? እስከሁን የት ነበርክ? ይሄን ሁሉ ሰዓት ውጭ ምን ትሰራለ? ጓደኛ ጋር ነበርክ? አትዋሽ ሉኝ ከመቼው ነው እንደዚህ መዋሸት ጀመርከው? ሳምኩት ማለት ምኑን ነው የሳምሽው? ኧረ አይደለም ማለት ትንሽ ነበርኩ። ልነጋት ነበረው። ይወሪ ትንሽ እና ትልቅ ደግሞ አለው እንዴ? ምን አለ የደፋሹን እንኳን ቀድመሽ ብታነሽ። ምን አባሽ ለማድረግ እየሞከርሽ ነው እንዴ? ምን ማለት ነው? ምን ለማድረግ ሞከርኩ? ልቀቂኝ። ምን ለመሆኑ ነው በር ስር ተለጥፋሽ መታዳምጭ? ችግር አለ እንዴ? ምን ሆነሽ ነው እስካሁን ያልተኛሽው? ምንም፣ እንዲሁ እያብሰለሰልኩኝ ነው። ምን ነው አንቺስ በዚህ ሰዓት እኔማ ታኝቼ ነበር እኮ ስገላበት ከአጠገቤ ሳጣሽ የት ሄዳ ነው ብዬ ነው የተነሳሁት። አሁን ማን ከእጄ እንደማያስጥልሽ ቀጥ አለ

እሺ በቃ ያዣት። በር ልክፈት ነው። እሺ ምን ሆነሽ ነው? አሁን ደህና አለበሽ እንዴ? ምን ሆነሽ ነው? ደህናነኝ ነኝ። ማረፍ ትቻያለሽ። አይዞሽ፣ ነሽለኝ። እንዴት ነው ጸዴ? አስታወሺ? ባለፈው በእናትሽ ጉዳይ ላውራሽ መጥቼ ነበር። ጸዲ፣ ምንድን ነው ሁ? አስታውሻችኋለሁ። ምን ነው በእናትሽ ጉዳይ የተገኘ አዲስ ነገር አለ? እን አይ፣ ዛሬ እንኳን የመጣ ነው በሌላ ኬዝ ነው። ስለ ጓደኛሽ ሟቅ ፈልጌ ነው ሰላማን እኔ እኮ ጓደኛ የለኝም ማለት አሁን ላይ ጓደኞችን አግኝቻቸው አላውቅም ቅዱስ የተባለው ልጅ አታውቂውም ቅዱስ ቅዱስ ምን ሆኖ ነው የሆነው ነገር አለ እንዴ በዚህ ሶስት ቀን ውስጥ ደውላችሁ ታውቃላችሁ አይ አልተገናኘንም እኔም በተደጋጋሚ ስደውላ ስልኩ አይሰራም ነበር ቆይ መቼ ነው የጠፋው ወንድሙ እንደሰጠ መረጃ ከሆነ ከጠፋ ሶስት ቀኑ ነው ቆይ እሺ በምን ምክንያት ሊጠፋ ይችላል ብለሽ ታስቢያለሽ አረ ምንም ምክንያት የለውም እርግጠኛ ነኝ ፈልጎማ ጠፍቶ ሊሆን አይችልም። እና በምን ጉዳይ ነው የጠፍቶ ታዲያ? እኔ ምን አውቃለሁ። ግን ደግሞ ቅዱስ በኑሮ በጣም ደስተኛ ነው፣ በራሱ ይጠፋል ብዬ አላስብም። ሌላ ሊቆይበት ይችላል ብለሽ የምታስቢ ቦታ አለ ማለት? ጓደኛ ወይም ፍቅረኛ የማያውቁ ቦታ? አረ አላውቀውም። ከአንቺ ጋር የፍቅር ግንኙነት አላችሁ እንዴ? አረ የለንም። ለእኔ ኖርማል ጓደኛዬ ነው። ደግሞ በቅርብ ነው የተዋወቅ ነው። እሺ እጅግ በጣም እናመሰግናለን። ሌላ መረጃ ይሆናል ብለሽ የምታስቢው ነገር ካለ ጣቢያ መታችሁ ማንኛውንም መረጃ ማቀበል ትችላላችሁ? እሺ እናመሰግናለን፣ መልካም ቀን። ቴንክ ዩ ሰላም። ቲ ፖሊሶችን የሚያስጠይቃቸው አንቺና ቅዱስ ምን ይገኝኝ ነው ብኖራችሁ ነው። ሉል ቆይ ምንድነው የምትለው? የሰው ልጅ ጠፍቷል እየተባለ አንተ እኔ መጠይቅ ነው የሚያሳስበው። እባክሽ፣ ወንድ ልጅ አይደል የት ይሄዳል። ሴት ምንም ነገር ብልህ አንተ አትረዳኝ። ምንም ቢሆን እኮ ጓደኛዬ ነው። ደህንነት ያሳስበኛል። ፀዲ እኔ ግን አንቺ እንደዚህ መሆን ምንም ምክንያት ልሰጠው አልቻልኩም። ቀለል አድርጉ፣ ከቤተሰብ ጋር ተጣልቶ ይሆናል። ቅዱስ ከሰፈል ልጆች ጋር ጸብ ነው። ምናልባት እነሱ አንድ ነገር አድርጎት እንዳይሆን እኔ እሱ ነው እያስጨነቀኝ ያለው እና ይሄን ለምን ለፖሊሶቹ ፖሊሶቹ አልተናገርሽም? ይሄንንማ ወንድምየው ያውቃል፣ እሱ ራሱ ሊነግራቸው ይችላል ብዬ ነው። በቃ እና ንግባ

እዚህ ቤት እንመጣውልሽ። ቅዱስን ታውቀዋላ? አባዬ ከቤት ጠፍቶ እኮ ወንድሟ አመልክቶ የምታውቁት ነገር ካለ ብሎ ነው። ዝም ብሎ መጥፋት አለ እንዴ? ወዴ ነው የሚጠፋው? ጉድ እኮ ነው። እኔ ምን አውቃለሁ? አባዬ ግን ደግሞ ጓደኞቹ ጋር ሄዶ ሊሆን ይችላል። ግን ሶስት ቀን ሞላ አሉ። ታዲያ ሶስት ቀን ሙሉ ጓደኞቹ ጋር ሆኖ ቤተሰብ ያስባል ይጨነቃል ብሎ አያስብም እንዴ? ይሄን ልጅ ግን አንድ ነገር ሆኖ እንዳይሆን ብቻ እኔ እንጃ። አባዬ መቼም ይሄን ስሜት ከእናቱ በላይ የሚያውቀው የለም። ፈጣሪ ቅፍ ድግፍ አድርጎ በሰላም ያስገባው

በቃ በኔ ምክንያት ነው የሚሆነው። ይሄ ልጅ ምን ይጉድ ይፈላ በማያገባው በማይመለከተው ነገር ውስጥ ከተጥኩት። ተረጋጊ። እስኪ እንደዚህ በሆንሽ እኮ ምንም የሚመጣ ነገር የለም። ደግሞ ነግሬሽ ነበር፣ ምንም ነገር ከማድረግሽ በፊት እኔን አማክሪኝ የምልሽ በምክንያት ነው። ፉ ደግሞ አሁን በዚህ ሰዓት ይሄንን በነገር ይላ ነው የሚጠቅመኛል የሚጠቅመንን ነገር እናድርግ እንጂ። እኔ ግን ቅዱስ፣ አንድ ነገር ቢሆን መቼም ለራሴ ይቅርታ አላደርግም። ፀደ፣ እኔ ግን ከእሱ ይበልጥ ለአንቺ ነው የማዝነው። ከዚህ ሁሉ ጀርባ አንቺ እንደሆንሽ እኮ ቢያውቁ ቀጥታ አንቺን ፍለጋ መምጣታቸው አይቀርም። እረ ፈጣሪ ቅዱስን ይጠብቀው እንጂ ሌላው ነገር ቀላል ነው። ምን አለበት እኔን ወስደው እሱን ቢመልሱት። ሞኛ አትሆኝ እንጂ ፀደ፣ ይህን ነገር እኮ ያደረገው ለአንቺ ብሎ ነው። አንቺ ተው ብትይው ይተዋል። ይልቅስ አንቺን ፍለጋ መጥተው ጉድ እንዳትሆኝ ራስሽን ጠብቂ። ይህን ነገር ለፖሊሶቹ ማሳወቅ ነበረብኝ እንዴ? በፍጹም በፍጹም እንዳታስቢ ማሳወቅ የለብሽም። በቃ ጊዜው ሲደርስ እኛ ራሳችን ሄደን እናሳውቃለን። ግን ማስረጃ ያስፈልገናል። እጃችን ላይ ምንም ማስረጃ ሳንዝ ሄደን መጠቆም ማድረጉ ጠላት ዓይን ውስጥ ራሳችንን ማጋለጥ ነው። ውቤ፣ ቆይሽ እስከዛስ የአንድ ነገር ቢያደርጉትስ? አሁኑ ራሱ በሕይወት መኖሩን በምን እርግጠኛ መሆን እንችላለን? እመኚኝ፣ እመኚኝ ፀደይ፣ ምንም አያደርጉትም። እሱ ምንም አይሆንም፣ ይለቁታል። ብቻ ያንችን ስም ጠርቶ ጉድ እንዳንሆን። አይ ውቤ፣ አሁን ስለ ራሴ የማስብበት ሰዓት አይደለም። ብቻ ግን ቶሎ ካልተመለሰ፣ ቀጥዬ ሄጄ ለፖሊሶቹ ማቆን ነገር በአጠቃላይ ነው የምነግራቸው። ቆይ እስኪ ተረጋጊ ፀደይ፣ ከዛ እንወስንበታለን። አታስቢ፣ እኔ በቃ አንቺም ረፍት አድርጊ። አባይ፣ አቤት፣ ሉል፣ ተናደረብኛል ማለት ነው። በፊት እኮ አባይ ስለ ወይ ሊዜ ነበር የምትል ቆ ያልተናደርኩበት ነው። እንዲ የሚመስል የምትናገረው ነገር ልክ ነው ብለ ታስባል። እንደተለመደው ይቅርታ ጠይቃለሁ፣ አንተም ይቅር ትለኛለ። ስለ ትናንትና ደግሞ በጣም ይቅርታ። ሁሌ ስታጠፈ ይቅርታ ትጠቀኛለ አሁን አሁን ይቅር እንደምል እርግጠኛ ስለምትሆን ይመስለኛል። አውቀ የምታጠፈም ይመስለኛል። አባዬ አንተ ደግሞ ተረዳኛ። እኔም እኮ ያሳለፍኩት ነገር በጣም ከባድ ነገር ነው። ልረዳኩ እየሞከርኩ ነው ግን አንተ ፍቃደኛ አይደለም። ይኔ ልጅ እሺ ይቅርታ። ግን ደግሞ ለምንድን ነው ጸዲና ምትክት አርቁና አስተባልን ቢያልኩ ይወልዱል። አንድ ነገር ልንገር፣ አንተ ፍቃደኛ አይደለህም እንጂ ማለት ነው እኔ እቺ ሴትዮ አንድ ቀንም ቢሆን እዚህ ቤት ውስጥ እንድታደርግ በፍጹም በፍጹም አልፈልግም። በገዛ ቤቷ ነጻነት እንድታጣ አልፈልግም። ደግሞ አሁን በሰላም አውርታችኋል እሷም ወደ ቤቷ ትሄዳለች። አባዬ በሰላም እመኔ እሺ ትዩ በሰላም ከዚህ ቤት አትወጣም። አባዬ እናንተ ስትጨቃጨቁ እኮ እኔን ይከፋኛል። ደግሞ እውነተኛ እናቴ ናት እንደማንም ጎትተህ ስታስወጣት ይከፋኛል። ለምን ምንም ማለት ነው የፈቀድከው ማለት ትችላለህ። ደሞ ኩቺ የወግዳር የምትባል የርጎ ዘንብ ና ትክድኛ ካሸፈችው ባለጣችሁ ሰዓት ባለጣችሁ ሰዓት ፀዴ ቡናን የጠጣ ስትል ትጠማለች። ወይ ደሞ የነዛ ፖሊሶች በዛ ሰዓት መምጣት አያፍሩም እኮ። ይሄን ጊዜ ሰናየት እንይዛታለን ብለው አስበው ይሆናል። ውስጥ ያለውን ሰይጣን አላወቁትም። አስፈላጊ ከሆነ ከተማውን ነው ማቃጠልላቸው። ዛሬ ባይሳካ እንኳን ነገ መሳካቱ አይቀርም። ደግሞ ከኔ ጋር የተሳፈጠ ሰው መጨረሻው ምን ሊሆን እንደሚችል ሳላሳያት አለቃት። ልክ ለመሞት አስር ደቂቃ ሲቀራት በይቅርታ እንድጨርሰው ነው የማደርጋት። እኔ ደግሞ ያሰብኩትን ነገር ከማድረግ ወደ ኋላ አልልም፣ አሳያታለሁ። ዛሬ ግዴለሽም እኔ ልስራ። እንደዚህ ቆሜ ምን አደርጋለሁ ብለሽ ነው? ሂጂ፣ ግዴለሽም። እኔ ዛሬ ቆንጆ እራት ሰርቼ ነው የማበላቸው። ሂጂ፣ ረፍት አድርጊ። አንቺ እዚህ እየሰራሽ እኔ እንዴት ነው ረፍት የማደርገው? ምንም ችግር የለም። ሂጂ፣ ረፍት አድርጊ። ተይ፣ ባይሆን እኔ እንዳልኩሽ አንቺ ረፍት አድርጊ። እኔ ቆንጆ እራት ሰራለሁ። አያስፈልግም። አልኩሽ እኮ ለዛሬ ነው ያበስላለሁ እንዴ። የት እሄድብሻል? ምን ከዚህ በኋላ ገና የምትወጠውጪው አንቺ አይደለሽም እንዴ? እኔማ አንቺን ማስለፋቷ አላስችል ብሎኝ እንጂ የት እሄድብኛል ብለሽ ነው? ሴት አይደለም። ከጸለይ ጋር ስለ ታረቅን በጣም ደስ ብሎኛል። ቀን ደስታችንን እንዳናጣጥም እነዛ ፖሊሶች መጡብን። አሁን ግን ቆንጆ የቤተሰብ ራት ይኖረናል። ይሁን ጥሩ ነው። እኔም ስለታረቃችሁ ደስ ብሎኛል። በተፈጥሮ ቁጥ ሆነሽ እንጂ ክፋት እንደሌለብሽ እንኳን አውቃለሁ። ይሁን ብዙ ሰው እንደዛ ይለኛል። አንቺን በቀላሉ ሰውን የምትረጅ ልጅ ነሽ፣ ግን ሰው ሹክክ ሲል ደስ አይለኝም። አረ እንደዛ እኳ አይደለም። በተሳሳተ መንገድ ተረተሽ ነው እንደ የውልሽ የውብደር። ምንም ይሁን ምንም በድጋሚ እንደዚህ አይነት የተሳሳተ መንገድ ውስጥ እንዳላገኝሽ እኔ ግልጽ ሰው ወዳለሁ እሺ ምትክ ስሜ ስሜ ምትክ አይደለም ብዬ ለስንተኛ ጊዜ ነው የነገርኩሽ በጣም ይቀጣ እየረሳሁት እኮ ነው ጎበዝ አሁን ሂጂ ጥፊ ከፊቴ እሺ ሳስበው ሳስበው እነሱ የስራ ጫና አለባቸው እና እኔ ደግሞ ዛሬ ምግብ የማብሰል ሙድ ላይ ነኝ። ስለዚህ ላግዛቸው ብዬ ነው። አስፈላጊ አይደለም። ሲጀመር እነሱ መታገስ የሚፈልጉ አይነት ሰዎች አይደሉ። ምንም የሚረዳቸው ሰው አያስፈልግም። እኔ በእኔ እጅ የተሰራ ምግብ እንዲበላ ስለፈለግኩ ነው ልል። እሺ፣ ተፋል ልውሌ፣ ጥራቸው ጸዲና፣ የወብዳረ እራት ይብሉ። ቶሎ በል ነው ቆይ ግን አንተ እኔ የማደርገውን ነገር ሁሉ ማጣጣል አይሰለችም እንዴ? እኔ ሰላም ለመፍጠር ስሞክር አንተ ችግር ትፈጥራለህ። ምክንያቱም ስለማቅሽ ማቅሽ፣ አንቺ ራስ ወዳድና ስግብግብ ሴት ነሽ። አይገርምሽም ለነሱ እረፍት ለመስጠት ብለሽ አይደለም እንደዚህ የምታደርጊው የሰው ልጅ እኮ ነኝ። የሰው ልጅ ደግሞ ይሳሳታል። ከዛ ደግሞ ይቀየራል። ልክ እንዳልነበርኩ ገባኝ። ተጸጸትኩ። በቃ አለቀ። ምንድን ነው ይሄን ሙከይ። የሰው ልጅ ለመቀየር ምክንያት ያስፈልገዋል? ያን ችግር ለውጥ ማለት ነው ለተንኮል። እንግዲህ ውስጥ ምንም ተንኮል የለም? ልጄ ናት። ከልጄ ጋር ተጣላሁ

እኔ የምለው ከመጀመር ሆኖ ደግሞ ብቻ ለብቻ መብላት የጀመርነው? እሺ ፀደይ፣ እኔ ብቻዬን አልበላም። ማለቴ አገር ቤት ብቻዬን መብላት ስላለመድኩ ከጉሮሮ የማይወርድልኝም አብረን እንብላ። እሺ፣ ደስ ይለኛል። በፍጹም ሁላችሁም የየራሳችሁ ነው መብላት ያለባችሁ። አታስቡ፣ ብዙ ምግብ ነው የሰራው። እኔ ደግሞ በባህሪ መቆነጣጠር አልወድም። ብሉ ዝም ብላችሁ። እኔማ ብቻዬን አልበላም። ኧረ እባክሽ፣ ለምንድን ነው ማትበዩ? ምን ከሰው ጋርም በላሽ ለብቻሽን በላሽ ምትበዩ ለራስሽ ነው አይደል? አታስጭንቂያቸው እንዴ። ብቻዬን አልበላም ካለች ብቻዋን አትበላም ማለት ነው። አብሮ ይውሉ ልምድም ታስጭንቂያቸው ናይኔ ልጅ ናአንት ፍድሴ እኔ እናንተ ደግሞ አብረን እንብላ፣ እሺ። አብራችሁ ነው በመንገድ የምትገባ ከአንዴ ካለች አስቀድማታለሁ። ሰ እንዴት ቆየህልኛን ወደ ልጅ አለ ምን ነው ምን ፈልገች ነው? ልጄና፣ ውዱና ቆንጆዬ፣ የልጅነት ልጄ ይልቅ የዛሬው እራት እንዴት ነበር? ቆንጆ ነበር። እናመሰግናለን ምትክ። እስኪ ደስ ይበለኝ፣ አንተም ልክ እንደኔ እናቴ ይበለኝና ስቄ ልሞትልህ። እንደሱ ልልህ እንደማልችል ጠንቅቀሽ ታውቂያለሽ። በአንድ ራት ሁሉን ነገር ለመቀየር አትሞክሪ፣ እሺ ልጄ። በቃ አንተ ልክ ነህ። ግን ደግሞ ከፀደይ ጋር በመታረቃችን ደስ አላለህም? ደስ ብሎኛል። በዚህ ቤት ውስጥ የሚፈጠሩ ጸብና ጭቅጭቅ ሰልችቶኝ ነበር። አሁን ልናርፍ ነው። አዎ፣ ካሁን በኋላ እንደቤት ጊዜ ለማሳለፍ እንጂ ለጭቅጭቅ የሚሆን ቦታም ጊዜም የለንም። ግን ስለ ወንድም ምን አሰብክ? ቆይ ምን ላስብ እችላለሁ? ምትክ ገና ያንቺ እናት እና ሳል ይቀበለ ልጅሽን ወንድምነት እንድቀበለ አሰብሽ? ስህተት የሰራሁት እኔ ነኝ። ልጅም ልክ እንዳንተ ምንም የሚያውቀው ነገር የለም። እሱን ማኩረፍ ደግሞ ትክክል አይደለም። ስለማናችሁም ግድ አይሰጠኝም። አሁን ከጨረሽ ከክፍሌ ውጪ ልኝ፣ እኔ ልረፍበት እሺ ይኸው ይህች ሴትዮ ግን ጤነኛ ናት? ከቀና በፊት ቁጡና ተሳዳቢ ነበረች። አሁን ደግሞ ከመቼ ነው አዛኝና ምግብ ሰሪ የሆነችው? እኔ እንጃ። ግን ፀደይ፣ እቺ ሴትዮ ማመን ያለብሽ አይመስለኝም። ምናልባት በባለፈው ቂም ይዛብሽ ሊሆን ይችላል። አይ ቂም ይዛ እንኳን አይደለም። ቂም ቢትይዝ ኖሮ ምግብ ሰርታ ታበላን ነበር? ተጻጻፋ ነው እንጂ። እኔ እንጃ። ግን ሌላ ነገር እንድታስቢ አይደለም። መጠርጠር አለብሽ። ማንንም ሰው ቢሆን ማመን የለብሽ። እኔ እንደውም እንደዚህ በቆርጥ የተያየን እስከ እስከመቼ እንዘልቀለን የሚለው አሳስቦኝ ነበር። ከተፈታ ግን ተገላገልኩኝ። እሱ እንኳን ነገሩ ነው እንጂ የእሷ ግልምጫ ምን ያደርግሻል። ብለሽ ነው ተፈሪ ሉልን እንድቀርበው ነግሮኝ ነበር። በምትክ ምክንያት ሉልን መቅረብ ትንሽ አስቸጋሪ ነበር፣ ግን አሁን አሪፍ ነው። ቆይ ለምንድን ነው እንድትቀርበ የፈለገው? ማለትም ሉል ከምትክ ጋር ወንድሙን ፍለጋ ሊሄድ ይችላል ብሎ ስላሰበ መሰለኝ። ታዲያ አንቺ ምን ማድረግ ትችያለሽ? ሉልና እኔ እንደምንቀራረብ ስለሚያውቅ ቀርቤ እንደ ጓደኛ እንድመክርለት ስለፈለገ ነው። ምንስ ብትቀርቢው ከወላጅ አባቱ የበለጠ አት ቀርቢው የራሱ አይመክሮም እንደ የምን ዙሪያ ጥምጥም መሄድ ነው። እኔ እንጃ አላውቅም፣ ግን ሉል ከአባቱ ጋር እልህ ሳይጋባ አይቀርም። ለዛ መሰለኝ። ለማንኛውም ጸዴ ለሱ ያለሽን ስሜት ታውቂያለሽ። ከእሱ ጋር በተቀራረብሽ ቁጥር በኋላ ዋጋ እንዳያስከፍልሽ ለካሱም አለ። ግን ቆይ ለምንድን ነው እኔና ሉል አንድ ላይ መሆን ማንችለው? ምክንያቱም የእናትሽ እንጀራ ሊስ ውስጥሽ ያለውን ነገር ባትነግርኝም እኮ እረዳሻለሁ። ግን በቃ የጥሩ ሀሳብ አይደለም። አሁንስ በነጻነት መኖር ነው ያማረ

እንዴት አደርሽ? ምትክ ማለት ሰናይት፣ እንዴት ነሽ? ኧረ ባለሙያ ሆነሻል። ዛሬም በትናንትናው ንቃት ላይ ነሽ መሰለኝ። እንደዚህ ባለሙያ ሆንሽን አላውቅም ነበር። ረፊ ብዬሻል ነበር። እጅግ ብዙ ባይወዱት ነው የሚገርመኝ። ከምልሽ በላይ ባለሙያ ነሽ። ልዑል እድለኛ ነው። እስካሁን ሊገለጥለት አልቻለም እንጂ እድለኛ እንኳን ነው። አዎ እኔ መሰክራለሁ በእውነት የዋህ ትሁት ከልብሽ እናት ነሽ። ይሄ የሚገርም ተፈጥሮ ነው። አመሰግናለሁ። እዚህ ቤት እንዳንቺ የሚረዳኝ ሰው ነው ያጣሁት፣ ግን ደግሞ ምስጋናሽ እና አድናቆቶሽ ከላይ ከላይ ነው የሚመስለኝ። ለምን እንደሆነ ግን አላውቅም። ኧረ አይደለም። ለምን እንደዛ ልትቻልሽ? ልክ እንዳንቺ እኔም ግንባርሽ ና ምቤ ይሆናለ። ለማንኛውም ጁሱ ገዝቼ ነው የመጣሁት። ለጸደይ ስጫት ና አንቺም ተመልሰሽ ትጠጃለሽ። እሺ፣ እሱን ሳንስጪ አድርሽላትና እኔ አንቺም ጠጭ እሺ። እሺ፣ ደርሰሽ እሺ፣ ደርሰሽላት።